ዛሬ ከአዲስ አበባ 162 ኪሎ ሜትር ከወልቂጤ ደግሞ 7 ኪሎ ሜትር ርቀት ላይ በምትገኘው በጉራጌ ዞን በአብሽጌ ወረዳ ቱሉላሜ ትምህርት ቤት ላይ ነው የምንገኘው።

ጊዜ ትምህርት ቤት የዶክተር ዘሊሆን መምህር ነኝ። ያው የትምህርት ስራ ምቹ ሁኔታዎችን ይፈልጋል። እንደ ጥቅል ያው በቱሉላሜ ትምህርት ቤት እንደምታዩት በርካታ ክፍሎች ምቹ አይደሉም። ከጣራቸው ስንነሳ ጣራቸውን ኮርኒስ የለውም። እንዲሁም የተመረገም አይደለም፣ የተለሰንም አይደለም። በርካታ ክፍሎች ደግሞ ምርጋቸው የለቀቀ እንዲሁም ደግሞ መስኮትም የሌላቸው በቂ ወንበርም በሌለበት እንደም እንደምታዩት በተቀዳደደው ቦርዶች ላይ እየተማሩ ያለበት ነባራዊ ሁኔታ አለ። ሲቀጥልም ደግሞ በርም ጭምር የሌለበት ተገቢ የሆነ የቤተ ሙከራ ግብዓት የሌለበት የቤተ መጽሐፍት ግብዓት በሌለበት መማሪያ ክፍሉ በራሱ እንደምታዩት ረጅም ጊዜ ከተሰራ የቆየ ከመሆኑ አንጻር ወደታች የሰመጠና ሙቀት የሚያፍንና በስታንዳርዱ መሰረትም ሰባት በስምንት በሆነ ክፍል የተገነባ አይደለም። ለአንድ አንድ ትምህርት ቤት አንድ መማሪያ ክፍል ላይ ሰባት በስምንት የሆነ ክፍል ነው የሚያስፈልገው። ከተማሪ ጥምርታ አንጻር በጣም በቂ አይደለም። ክፍሉ ጠባብ ነው። ክራውድድ የሆነ ከመሆኑም አንጻር በጣም ታፍኖ በሙቀት እየተማሩ ያለበት ነባራዊ ሁኔታ አለና ይህም ደግሞ ለወደፊቱ በተጀመሩ ሂደቶች ላይ ይሻሻላል የሚል እምነት አለን። ተማሪ ስመኝ ይባላለሁ የቱሉላሜ ስምንተኛ ክላስ ክፍል ተማሪ ነኝ። ዛሬ እኔ እና ጓደኞቼ የምንማርበትን ክፍል አሳያችሁ። የተማሩበት ወደድኩት፣ ፈቅራለኝ፣ አወኩት። እኔና ጓደኞቼ የምንማርበት ክፍል ይሄ ነው። እንደምታዩት አቧራ ነው፣ መስኮትም የለውም። በመስኮቱ የሚገባው ፀሐይ ሰሌዳው ላይ እንዳናይ እንዳናየ እየጨለመ ነው ያለው በርም የለውም ወንበሮቹም ደግሞ አብዛኛዎቹ የተሰባበሩ ናቸው። ደግሞ በዛ ላይ ተጣበን የምንቀመጠው ስሜ ደግፍ ደምስ ስባላለሁኝ። የዚህ የቱሉላሜ ሙሉ አንደኛ ደረጃ ትምህርት ቤት እርሰ መምህር ነኝ። ያው በርዕሰ መምህርነት ከተመደኩባቸው ጊዜ አንስቶ ያው ትምህርት ቤቱ ላይ ያሉ ነባራዊ ሁኔታ ለማየት ተሞክሬ ነበረ። ያው እንደ ጥቅል ትምህርት ቤቱ ላይ የተወሰነ የተጀመሩ ስራዎች አሉ። በተለይም ከዚህ ከሊቭ ፎር ጄኔሬሽን ጋራ የተጀመረ ግንባታ ስራ አለና ያንን ስራ እንግዲህ ማህበረሰብን በማስተባበር የሚከናወን ተግባር እንደመሆኑ መጠን ስራው ተጀምሯል። መሰረቱ የተጀመረበት ሁኔታ አለ። ሆኖም ግን ከዚህ ከበጀት ጋር ተያይዞ የተወሰነ ውስንነቶች በመኖራቸው የተቋረጠበት ሁኔታ ነው ያለውና ይህንንም ማህበረሰቡ የፕሮጀክቱ አስተባባሪዎችንም በተመሳሳይ ይህንንም በማስተባበር ስራውን ለመስራት እኛም የበኩላችንን አስተዋጽኦ እንደምናደርግ ጥሪ ቀርቦልን፣ ያው ማህበረሰብን አስተባብረናል። ከህዝቡ ጋር ውይይት አድርገናል። ሆኖም ያው ህዝቡ ለዚህ ግንባታ እንትን ነው ቅን ነው እና አሁንም ይህንን ስራ ተሰርቶ ተማሪዎች በተሻለ ሁኔታ ላይ መማር እንዳለባቸው ያምናል ማህበረሰቡ። እንደሚታየው በዚህ ትምህርት ቤት በቂ የሆነ የክፍሎች መፍረስ፣ በጥሩ ሁኔታ ላይ ያለመገኘት ያሳያል። ተማሪዎች እንደዚህ ክፍት በሆነ መስኮት ፀሐይ እየገባባቸው እንደዚህ በተራረሱ ክፍሎችና አቧራ በሆነ መሬት ነው እየተማሩ ያሉ። ስንት ያክፍል? ስምንት ያክለስ። ማ ነው ኬሮድ? ፈቃድ እሺ፣ ኬሮዴ ስምንት ያክፍል ተማሪ ነው። ምንድን ነው መሆኑ የምትፈልገው? ዶክተር ዶክተር ነው አይደል? መሆኑ የምትፈልገው? እ አሁን በዚህ ትምህርት ቤት ውስጥ ስንት ዓመት ጊዜ ቆይተሃል? ስንት ዓመት ተምረሃል? ከአንደኛ እስከ ስምንተኛ ክፍል ስትማር ሙሉ በእንደዚህ አይነት ክፍል ውስጥ ነው እየተማርከው? ተመሳሳይ ምንም ለውጥ የሌለው እንደዚህ አይነት ክፍል ውስጥ ነው የተማርከው። ስለዚህ አሁን አንተ ከአንድ እስከ ስምንት ተምረሃል። ስምንተኛ ክፍል ላይ ምን እንዲስተካከል ትፈልጋለን? ትምህርት ቤታችን ያው እንደሚታየው ግድግዳ ፈርሷል። አሁን ደግሞ የሚሰራ ክላስ ስላለ ያኛው እንዲፈጥልን ብለን እናገራለን። ለእኛ የእኛ ራሰ ባንማርበት ትናንሾቹ እንዲማሩልን። ስምንት አመት ሙሉ ስትማር ትምህርት ቤቱ ስትመጣ ምን አይነት ስሜት ነበረ ስሜትህ? እኛ እንዴት እዚህ ክላስ መጥተን እንማራለን። ሌላ ቦታ ሄደን ስናያቸው በጣም ያዳደጉ ትምህርት ቤት አሉ፣ ከኛ የተሻለ ትምህርት ቤት ነው የሚማሩት እነሱ። ይድማዬ አርጋ ይባላል ሚችሌ ና ጠረቆ ቀበሌ ገበሬ ማህበር ተወላጅ ነ ነዋሪ ነኝ። እዚህ የማስተምራቸው ተምረው የወጡዋሉ ማስተምረውም አሉ። አሁን የማስተምራት ሁለት ልጆች አሉ። አንደኛ ስድስተኛ ክፍል ነው፣ ዮርዳኖስ ይልማ ይባላል። አንዷ ሴት አስቴር ይልማ ትባላለች፣ ሰባተኛ ክፍል ነች። ይትምህርት ቤት እንግዲህ የተመሰረተው ትምህርት ቤቱ በ1962 ነው። በ1962 ሲማሩበት የደረጃ የውጭ ድርጅት መላኮ የሚባለው የውጭ ድርጅት ኤንጂኦ መጥቶ ሰርቶለት ህብረተሰቡ የተቻለውን አክል ደግሞ የመምህራን ቤት እንትን እየሰራ ከኤንጂኦ ጋር ተባብሮ ጥሩ ደረጃ ላይ ያለው በህንፃ ነበር የሚማሩ ተነበረው ድሮ። አሁን ላይ ግን ያ ደረጃ ህንፃውም ደክሟል። እንደምታዩት ነው እየሰምጧል። በሮች የሉትም መስኮቶች ሁሉ ተሰባብረው ደረጃውና ደረጃውን እየወደቀ ነው። ይሄ ደግሞ ከዛ በኋላ እሱ ድርጅት የሰራው ነበር ከህብረተሰቡ ጋር ተባብሮ የሰራው ነበር። እንደምታይ ነው ያው ረግፎ ቢጠገንም ምንም ቢባል የማይቻል ሆነ። ደረጃው ያልጠበቀ አሰራር ስለሆነ ያው ተማሪዎቹ ተጨናንቀው፣ ምንም ምንም እውቀት በማይዙበት ሁኔታ ነው እየተማሩት ያሉት። ስለዚህ አሁን ይህን ከህብረተሰባችን እያየ ተማሪው እያየ ዝም አላለም፣ ነበር በፊት የአቅም ችግር ገጠመው። አሁን ደግሞ ይህንን ትምህርት ቤት መሆን የለበትም አቅማችንም እንትን ብለን ያለን ሁሉ ጨርሰን ለልጃችን ያልሆነ ለምንድን ነው ብሎ ህብረተሰቡ ገና በአዲስ መልክ ተነቃንቆ ይሰራለን ብሎ ያው ለወረዳውም አቤቱታ የተለያዩ ህብረተሰቦች አቤቱታ ማቀረበ በአጋጣሚ ግን ኤልፎርጂ ድርጅትና የወረዳው የአበሽጌ ወረዳ አስተዳደር እና የተለያዩ ለዚህ ትምህርት ቤት እይታ መጥተው እባካችሁ ብለው ጩኸቱን የሰሙልን ድርጅቶች በእግዚአብሔር ዘንድ አመሰግናለሁ። እና አሁን ቀጣይ ደግሞ እኛ የምንፈልገው ምንድነው? እነዚህ ልጆች ጥሩ ስነ ምግባር ኖሯቸው ጥሩ ተማሪ ለማስተማር ያው ጥሩ ደረጃ ያደረጃ የጠበቀ ትምህርት ቤት ነው የሚያስፈልገው። በፊት እንደተገለጸው ተማሪው በራሱ አፍ ገልጾታል። እባብ ሲገባ ጨረር፣ ወረቀቱ ላይ ሲያርፍ ጨረር አይናችን እያጠፋ ነው። መስኮት በሌለበት በር በሌለበት እየተማር እባብ ዘሎ ከቀዳዳው ከፈረሰው ቦታ እባብ ዘሎ ሲገባ እንኳን እኛ መምህሩ ደንግጦ እውቀቱን ባክኖበት ይህና እክል ደረጃ ያለ ነው። ስለዚህ አሁን በሚሰሩት እናንተ ለገዛ ከወረዳው ጋር ቅንጅ በማድረግ የምትመጡ የምትሰሩት ትምህርት ቤት ያለውን ነገር ከህብረተሰቡኛ ከእናንተ ጋር ጎን ሆነን ቶሎ እንዲጨረስላቸው ያሉት እንኳን ብንታደጋቸው ከዚህ በፊት የተቸገሩት ይሁንና አሁን ያሉት እንኳን ትውልዳችን ብንታደግ በጣም ጥሩ ነው። የተጀመረው እኛ እንዲያልቅ ነው የምንፈልገው። ምክንያቱም ተማሪዎቻችን አሁን ወደ ግብርና እየተመለሱብን ነው። ደረጃ ባልጠበቀ ትምህርት ቤት፣ በወደቀ ትምህርት ቤት፣ በፈረሰ ትምህርት ቤት እየላካችሁን ባንማር ይሻላል የሚሉበት ደረጃ ነው የደረሱት ልጆቻችን። የስምንት የሰምንታ ያ ክፍል ተማሪው ዘደረ ስምንት ሰምንታ ክፍል ገባ በዚህ ትምህርት ቤት ስምንት አመት ተመሩ ትንተመነ መከም በዚህ በግዳታ በግዳታ ተገደደ ትምህርት ቤት ምንተመነ ደሞም ቺራ ይገባ አበራቱ ቤት እንዳለ ይትፈራረሰው ግዳታ ኮንዲሽን ውሃ ልክ የለን ደሞም እስየም ጎቢ እንዳን ሆሮ መተመንዳ እከም በዚህ ይትመሩ ክፍል ይስመሩ አዋዝ ክፍል ግንባታዊ ይብቾቺ ወይ 40 አተሙ አተሙ ጎቢ እንዳ ቢናሃማ ቤት መሮ ወይ አርባ ደግሞ በዚ በአበራት በገባው ቤት ትንጸፍ ጊዜ በደፍተር እንደ ቲያንጽ ባርኡ አስተማሪ ታውን ታይወጡ ህኖም ደሞ ክፍለ ጊዜ ነው አባክ ነው ብንደ ታንት መነው ንፈካን ከረምታም ግን በዚ መሰረት ትምህርት ትመነ አእምሮ እንዳም ትንቸነ ቀጭቀጭ ብንደ ሰአተ ናስ የተማሪ አንቸን ባረንታ ይሽልቀ አይፈካ ህው የሚና የሚናታ በቃ ዘይቸን ንቀይ ግሪው ትምርቴ ተተናይ ነግዚ አቸም ትምህርት ቤት ተዋቲ ይሰዋቸም ይሽ የንቃር እትፈራነሰ ሀሪ አበራ ተገባ ሀሪ እነን ሰበቃ ይጂቸኒ ፍላጎት ነን ትምህርት ምን አቀባበለታ በጣም ዝቅተኛ። ግድግዳው እንደምታዩት ይሄ ፈርሷል። በበር የለውም፣ መስኮት የለውም። ወንበሮቹ ደግሞ እንዳለ ተሰባብረዋል። ክላሳችን ደግሞ አዋራ ነው። ዛሬ ብንጠርገው ነገ አዋራ ነው የሚሆነው። አስተማሪዎች እንደው ገብተው ከዚህ ጋር እባብ ሲገባ እየሮጠን እየወጣን እነሱን ክላሳቸው ይያባከኑኛ ክፍለ ጊዜያቸውን አባክ ነው እየወጡ፣ እኛ ደግሞ በጣም ነው የምንጎዳው። ክፍለ ጊዜ ደግሞ ሌላ መምህር ደግሞ መጥቶ ክፍለ ጊዜ ሊያስተምር ሲል ያኛው ይታውቋጎላል።

ከፍተኛ የሆነ የመማሪያ ክፍል ችግር አለብን እና ከዛ ክፍል ወጥተው ተማሪዎች የተሻለ ቦታ ላይ እንዲማሩ ያው ሁሉም የበኩሉን አስተዋጽኦ እንደሚያደርግ እናምናለን። በተለይም የዚህ ፕሮግራም መሪዎች የራሳቸውን ኃላፊነት ቶሎ ወስደው ቶሎ ጨርሰውልን ወደ ተማሪዎች የተሻለ ሁኔታ ላይ እንዲማሩ እንግዲህ ትልቅ የውስጣችን እንትን ነውና ፍላጎታችን ነውና ፕሮግራሙ ቶሎ ተጨርሶ ተማሪዎች በተሻለ ሁኔታ ላይ በተሻለ ቦታ ላይ እንዲማሩ የፕሮግራሙ አስተባባሪዎች የራሳቸውን ኃላፊነት ወስደው ቶሎ ጨርሰውልን ተማሪዎች በሚመች ሁኔታ ላይ እንዲማሩ፣ እኛም የበኩላችንን ጥረት እናደርጋለን። ማህበረሰቡም ፕሮግራም አስተባባሪዎችም እንግዲህ የበኩላቸውን አስተዋጽኦ እንዲያደርጉ ቶሎ ጀምረው እንዲጨርሱልን በዚህ ጥሪ ለማስተላለፍ ፈልጋለሁ። አመሰግናለሁ። ይፈጸምልን። ተማሪዎቻችን ለውጤት ሊበቁ የሚችለው ደረጃ ባለው ትምህርት ቤት ሲማሩ ነው። እውቀታቸው ከሌሎች ትምህርት ቤቶች ለመወዳደር የሚችሉት ደረጃ ባለውና ሌሎች ትምህርት ቤት በሚመስሉበት ደረጃ በጠበቀ ሕንፃ ጥሩ ወንበር፣ ጥሩ የሚማረክ ክፍል ሲማሩ ነው። ትምህርት ቤት ግባታ ግንባታ ያነሽ ግንባታ ቢጀቡ እንዳ ይአሩ አሁን ሕይወት ሙዚ ጀቦር እንደንታ በህብን ተመነ ትምህርት አቀባበል ወይ አይሄ በቃ ሰው ደስተኛ ሃናንታ ዘይ ትምህርት ይገባ ግን አተም እንዳ በህክም በረ ውጦት ትምህርት ቤት ቶቶ እንደ ባህሪ ክላሳችን ያው እንደምታዩት ነው። አሁን የሚሰራ ክላስ አለ። እሱን ደግሞ እንዲፈጥንልን እኛ ባንማርበት ትናንሾች ወንድሞች አሉን እነሱ ቢማሩበት የሚል ትምህርት ቤታችንን ስሩልን። ስለዚህ ኃላፊነታችንን እንወጣ።